አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተወደዳችሁ ሀያት ወንድሞች እንደምን አላችሁልኝ? እኔ አልሐምዱሊላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አንዳንድ ሴቶች እንግዲህ በጠይቃችሁን ጥያቄ መሰረት አሪፍ ትምህርት ይዤላችሁ ብቅ ብያለሁ። እሱ ምንድ ነው የማህፀን ፈንገስ ኢንፌክሽን የሚለውን እናያለን ማለት ነው። እጅግ በጣም ወሳኝ ነው ማለት ነው። በዚሁ አጋጣሚ የማታውቁኝ እህት ወንድሞቼ ካላችሁ ሰይዶር ቁባል ያለው ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳት እንዳትረሱ ማለት ነው። የማህፀን ፈንገስ ኢንፌክሽን እጅግ በጣም የተለመደና ከአራት ሴቶች በሶስቱ ላይ በእድሜ ዘመናቸው ቢያንስ አንዴ የሚከሰት የህመም አይነት ነው ማለት ነው። የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታ ውስጥ የማይመደብ ሲሆን ቀላል በሚባል ሕክምና ሊድን የሚችል ነው። በአመት ውስጥ ከአራት ና ከዛ በላይ የሚከሰት ከሆነ ግን ለረጅም ጊዜ የሚቆይ ሕክምና ያስፈልገዋል ማለት ነው። የማህፀን ፈንገስ ኢንፌክሽን የሚከሰተው ካንዲዲያ በሚባል ፈንገስ ምክንያት ነው። በሴቶች ማህፀን በተፈጥሮ የሚገኙ የፈንገስና የባክቴሪያ ህዋሳት አሉ። ሁለቱም በተመጣጠነ ሁኔታ የሚገኙ ሲሆን፣ ባክቴሪያው አሲድን በማመንጨት የፈንገስ መብዛትን ይከላከላል። ማንኛውም አይነት ይህን ተፈጥሯዊ መመጣጠን የሚያዛባ ሁኔታ ለፈንገስ መብዛት ማለት ነው መብዛት ስለሚያደርግለት እንዲበዛ ማለት ነው ስለሚያደርግ የማህፀን ማሳከክ፣ ማቃጠልና ሌሎችም ምልክቶችን ያስከትላል ማለት ነው። የማህፀን ፈንገስ ኢንፌክሽን በምን ምክንያት ይከሰታል? ለሚለው ጸረ ባክቴሪያ መውሰድ በማህፀን ውስጥ የሚገኘው የባክቴሪያ መጠን ስለሚቀንስ ለማህፀን ፈንገስ ኢንፌክሽን ምክንያት ይሆናል። እርግዝና፣ በህክምና ያልተስተካከለ የስኳር ህመም ካለ ማለት ነው። በሽታ የመከላከል አቅማችሁ የተዳከመ ከሆነ በማንኛውም አይነት ሁኔታ የማህፀን ውስጥ ባክቴሪያ መጠን ሲቀንስ ለማህፀን ፈንገስ ኢንፌክሽን ሊያጋልጥ ይችላል ማለት ነው። ለማህፀን ፈንገስ ኢንፌክሽን ተጋላጭነት የሚጨምሩ ሁኔታዎች ምንድን ናቸው? በደንብ እያጤን፣ ለማህፀን ፈንገስ ኢንፌክሽን ተጋላጭነት የሚጨምሩ ሁኔታዎች ምንድን ናቸው? ጸረ ባክቴሪያ በመውሰድ ላይ ያለች ሴት የኤስትሮጅን ሆርሞን መጠን መጨመር፣ እርጉዝ ነፍሰ ጡር ሴቶች እና የኤስትሮጅን መጠኑ ከፍተኛ የሆነ የወሊድ መቆጣጠሪያ የሚወስዱ ሴቶች፣ በህክምና ክትትል ያልተስተካከለ የስኳር ህመም ያላቸው ሴቶች፣ በሽታን የመከላከል አቅማቸው የተዳከመ ሴቶች፣ የግብረስጋ ግንኙነት። የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታ ባይመደብም በተለያዩ የግብረስጋ ግንኙነት አይነቶች ምክንያት ግን ሊተላለፍ ይችላል። የማህፀን ፈንገስ ኢንፌክሽን ምልክቶች ምንድን ናቸው? የማህፀን ፈንገስ ኢንፌክሽን ምልክቶች ምንድን ናቸው? በማህፀን አካባቢ ማሳከክ፣ የዋሽንት በማስወጣትና በግብረ ስጋ ግንኙነት ጊዜ የማቃጠል ስሜት፣ የማህፀን አካባቢ መቅላትና ማበጥ፣ የማህፀን ህመም፣ ነጭ ወፍራም እና ሽታ አልባ የማህፀን ፈሳሽ መኖር ናቸው። ከባድ የሆነ የማህፀን ፈንገስ ኢንፌክሽን መኖሩ የሚያስከትሉ ሁኔታዎች ምንድን ናቸው? ከባድ የሆነ የማህፀን ፈንገስ ኢንፌክሽን መኖሩን የሚያመለክቱ ሁኔታዎች ምንድን ናቸው? ከፍተኛ የሆነ የማህፀን ማሳከክ፣ ማበጥና መቅላት መኖር፣ በአመት ውስጥ አራት ጊዜ እና ከዛ በላይ የሚከሰት የማህፀን ፈንገስ ኢንፌክሽን፣ ነፍሰጡር ሴት ላይ የሚከሰት የማህፀን ፈንገስ ኢንፌክሽን፣ በሕክምና ያልተስተካከለ የስኳር ህመም መኖር፣ ከተለመደው የፈንገስ አይነት በተለየ የፈንገስ አይነቶች የሚከሰት ኢንፌክሽን፣ በሕክምና ወይንም በህመም ምክንያት የተዳከመ በሽታን የመከላከል አቅም መኖር ናቸው። የማህፀን ፈንገስ ኢንፌክሽን እንዴት መከላከል ይቻላል? የማያጠብቁ ዘና የሚያደርጉ ሱሪዎችን መልበስ፣ ከጥጥ የተሰሩ የውስጥ ሱሪዎችን መልበስ፣ እርጥበት ያላቸው የውስጥ ሱሪዎችን ለብሰው አለመቆየት፣ ለምሳሌ የዋና ልብስ በጣም በሚሞቅ ውሃ አለመታጠብ ወይንም አለመዘፍሰፍ፣ የግል ንጽህናን በሚገባ መጠበቅ። ሐኪም ማማከር ያለብዎት መቼ ነው? በህመሙ ሲጠቁ መጀመሪያ ከሆነ በማህፀን ፈንገስ ኢንፌክሽን መያዘውን እርግጠኛ መሆን መሆን ካልቻሉ ማለት ነው። ስለዚህ እነዚህን ነገሮች ከተፈጠሩ ወደ ሐኪም ቤት ሄዶ ሐኪሙን ማማከር ግድ ይላል ማለት ነው። እሺ፣ ሌላው በስከ መጨረሻ የምናየው ማለት ነው እጅግ በጣም ወሳኝ ነው። መጥፎ የእግር ሽታ እንዴት ማጥፋት እንደሚቻል እንመልከት። የሚያሰፍር የእግር ሽታ ሳችቶታል ተስፋ አስቆርጦታል። አይጨነቁ፣ አሁን እናያለን። የእግር ሽታ የሚከሰተው ላብ ከባክቴሪያዎች ጋር በሚቀላቀልበት ጊዜ ነው። ነገር ግን መልካም ዜና አለ። መልካም ዜናው ይህ ችግር ሙሉ በሙሉ ሊስተካከል ወይም ሊጠፋ የሚችል ነው። እግር ለምን ይሸታል? ላብ ሲደመር ባክቴሪያ መጥፎ ሽታ የፈንገስ ኢንፌክሽኑ የፈንገስ ኢንፌክሽን ማለት ነው። እንደ አትሌት ፋት ላብ አልቦን ጫማ ካልሲ በጣም ለረጅም ጊዜ መልበስ ወይንም ማድረግ፣ ደካማ የአየር ፍሰት፣ አየር የማያስገቡ ጫማዎች። ለእግር ሽታ ፈጣን መፍትሄ፣ አንደኛ በየቀኑ በጸረ ባክቴሪያ ሳሙና መታጠብና እግርን በደንብ ማድረግ። ሁለተኛ በሚከተሉት ውህዶች እግርን መንከር ወይም መዘፍዘፍ፣ ጥቁር ሻይ የቆዳ ቀዳዳዎች ያጠባል። ኢፕሰም ጨው ኢፕሰም ጨው፣ ኮምጣጤ ሲደመር ኮምጣጤ ማለት ነው። እነዚህ እንግዲህ በባክቴሪያዎችን ይገድላሉ ማለት ነው። እሺ ቤኪንግ ሶዳ የእግር ሽታ እንዳይኖር ያደርጋል። የእግር ዱቄት ወይም ታልከም ወይንም ሜዲኬትድ ወይም ኢንቲፐርፔራት ኢንቲፐርፔራት ስፕራይ ይጠቀሙ ማለት ነው። እነዚህን ተጠቀሙ ማለት ነው። ላብንና እርጥበትን የሚመጡ ካልሲዎችን ጥጥ ከጥጥ ማለት ነው ባምቡል ይልበሱ እንዲሁም ጫማ ይቀያይሩ ይለናል፣ ማለት ነው ጫማዎትን ጫማዎት ጫማዎትን ስፕሬይ በመርጨት ማለት ነው፣ ጫማውን ስፕሬይ በመርጨት ወይም ቻርኮል በመክተት ያጽዱ ይለናል። ሐኪሞን መጎብኘት ያለበት መቼ ነው? እንግዲህ ሐኪማችሁን መቼ ነው ሄዳችሁ የምትጎበኙት? የእርግዝና ሽታ የማይጠፋ ከሆነና የሚከተሉት ሊያስፈልገዎት ይችላሉ። በሀኪሞ ማዘዣ የታዘዙ ጠንካራ አንቲፐርስፔራንት ፔራንት መድኃኒቶች፣ ጸረ ፈንገስ መድኃኒቶች፣ ለአስቸጋሪ ኢንፌክሽኖች ቦቶክስ ወይም ለከፍተኛ ላብ መከላከያ መከላከያ ምክሮቹን እኔ እስኪ የምንከላከልባቸውን ማለት ነው። እግሮ አየር እንዳገኝ ቤት ውስጥ ሲሆኑ በባዶ እግሮ ይሄዱ። በባክቴሪያዎችን ባክቴሪያዎችን ለማጥፋት በጸረ የደረቁ ጫማዎችን ያድርጉ። የደረቁ ጫማዎችን ማድረግ እግሮ በጣም ካላቦት እኩለ ቀን ላይ ካልሲ ይቀይሩ። ኦኬ፣ ስለዚህ እነዚህን ካየነ ዛሬ እዚሁ ላይ ብንጨርስ የተሻለ ይሆናል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ፣ በሌላ ፕሮግራም ስለምንገናኝ ድጋሜ ማለት ነው የዛሬውን ፕሮግራም እዚህ ላይ እንጨርስ። መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ረህመቱላሂ ወበረካቱ እሺ ሌላው በስከ መጨረሻ የምናየው ማለት ነው፣ እጅግ በጣም ወሳኝ ነው። መጥፎ የእግር ሽታ እንዴት ማጥፋት እንደሚቻል እንመልክት። የሚሰፍር የእግር ሽታ አሳችቶታል፣ ተስፋ አስቆርጦታል። አይጨነቁ፣ አሁን እናያለን። የእግር ሽታ የሚከሰተው ላብ ከባክቴሪያዎች ጋር በሚቀላቀልበት ጊዜ ነው። ነገር ግን መልካም ዜና አለ። መልካም ዜናው ይህ ችግር ሙሉ በሙሉ ሊስተካከል ወይንም ሊጠፋ የሚችል ነው። እግር ለምን ይሸታል? ላብ ሲደመር ባክቴሪያ፣ መጥፎ ሽታ፣ የፈንገስ ኢንፌክሽኑ የፈንገስ ኢንፌክሽን ማለት ነው። እንደ አትሌት ፋት፣ ላብ አልቦን ጫማ፣ ካልሲ በጣም ለረጅም ጊዜ መልበስ ወይንም ማድረግ፣ ደካማ የአየር ፍሰት አየር የማያስገቡ ጫማዎች። ለእግር ሽታ ፈጣን መፍትሄ፣ አንደኛ፣ በየቀኑ በጸረ ባክቴሪያ ሳሙና መታጠብና እግርን በደንብ ማድረቅ። ሁለተኛ፣ በሚከተሉት ውህዶች እግርን መንከር ወይንም መዘፍዘፍ፣ ጥቁር ሻይ የቆዳ ቀዳዳዎች ያጠባል። ኢፕሰም ጨው ኢፕሰም ጨው ኮምጣጤ ሲደመር ኮምጣጤ ማለት ነው። እነዚህ እንግዲህ በባክቴሪያዎችን ይገድላሉ ማለት ነው። እሺ፣ ቤኪንግ ሶዳ የእግር ሽታ እንዳይኖር ያደርጋል። የእግር ዱቄት ወይም ታልከም ወይንም ሜዲኬትድ ወይም ኢንቲፐር ራት ኢንቲፐርፔራት ስፕራይ ይጠቀሙ ማለት ነው። እነዚህን ተጠቀሙ ማለት ነው። ላብንና እርጥበትን የሚመጡ ካልሲዎችን ጥጥ ከጥጥ ማለት ነው ባምቡል ይልበሱ፣ እንዲሁም ጫማ ይቀያየሩ ይለናል ማለት ነው። ጫማዎትን ጫማዎትን ስፕሬይ በመርጨት ማለት ነው ጫማውን ስፕሬይ በመርጨት ወይም ቻርኮል በመክተት ያጽዱ፣ ይለናል። ሐኪሞውን መጎብኘት ያለብዎት መቼ ነው? እንግዲህ ሐኪማችሁን መቼ ነው ሄዳችሁ የምትጎበኙት? የእርግዝና ሽታ የማይጠፋ ከሆነና የሚከተሉት ሊያስፈልገዎት ይችላሉ በሐኪሞ ማዘዣ የታዘዙ ጠንካራ አንቲፐርስፔራት ፔራንት መድኃኒቶች፣ ጸረ ፈንገስ መድኃኒቶች፣ ለአስቸጋሪ ኢንፌክሽኖች ቦቶክስ ወይም ለከፍተኛ ላብ መከላከያ። ምክሮቹን እስኪ የምንከላከልባቸው ማለት ነው። እግሮ አየር እንዳገኝ ቤት ውስጥ ሲሆኑ በባዶ እግሮ ይሄዱ። በባክቴሪያዎችን ባክቴሪያዎችን ለማጥፋት በጸረ የደረቁ ጫማዎችን ያድርጉ። የደረቁ ጫማዎችን ማድረግ እግሮ በጣም ካላበዎት እኩለ ቀን ላይ ካልሲ ይቀይሩ። ኦኬ ስለዚህ እነዚህን ካየነ ዛሬ እዚ ላይ ብንጨርስ የተሻለ ይሆናል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ፣ በሌላ ፕሮግራም ስለምንገናኝ ድጋሜ ማለት ነው የዛሬውን ፕሮግራም እዚህ ላይ እንጨርስ። መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ረህመቱላሂ ወበረካቱሁ።